ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። ዛሬ ለመጀመሪያ ጊዜ ማለት ነው፣ ለመጀመሪያ ጊዜ እደግመዋለሁኝ፣ ኪሮሽ እንደዚህ አንስተን ከክብራችን ጋር ዳንቴል እንዴት መለማመድ እንዳለብን ለማሳየት ነው የመጣሁት። አርብ ዕለት ላይቭ ላይ በነበርኩ ሰዓት ከካናዳ አንድ እህት ጠይቀሽ ነበረ፣ ስፔሻሊ ላንቺ ነው ይሄንንም ቪዲዮ የሰራሁት። ሌላ ደግሞ አንድ ኮመንት አግኝቼ ነበረ፣ ሰንሰለት እንዴት እንደሚሰራ የጠየቅሽኝ ልጅ ይሄኛው ቪዲዮ ላንቺም ጭምር ይሆናል። ሌሎቻችሁም ለመጀመሪያ ጊዜ ክርና ኪሮሽ አገናኝተን ዳንቴል እንዴት መስራት መለማመድ እንችላለን ለሚለው ይሄንን ቪዲዮ ለእናንተ ነው ይዤላችሁ የመጣሁት። የለመዳችሁም ካላችሁ ሌሎች ደግሞ እንዲለምዱ ከፈለጋችሁ ይህንን ቪዲዮ ሼር እያደረጋችሁላቸው እንዲ ለማመዱ ማድረግ ትችላላችሁ። በጣም ቀላል በሆነ ስራ ነው ይዤላችሁ የመጣሁት ይሄ ዳንቴል። በእርግጠኝነት አዲስ ስራ ለምትጀምሩ ዳንቴል መለማመድ ለምትፈልጉ በሙሉ የሚሆን ስራ ነውና፣ እቺኛዋን ከፈለጋችሁ ትታችሁ እቺ በመሃለኛዋ፣ አዲስ ለሚጀምሩ ሰዎች እቺ በጣም የምትጠቅም ዳንቴል ነች እና እንዴት እንደሚሰራ አሳያችኋለሁ። እንደምንጠቅማችሁ ተስፋ አደርጋለሁ። ለቻናሉ ደግሞ አዲስ የሆናችሁ በዚህ አጋጣሚ ልፍ ስትሉ ይህን ቻናል ይጠቅማል ብላችሁ ካሰባችሁ ሰብስክራይብ በማድረግ ቤተሰብ ልትሆኑ ትችላላችሁ። ወደ አሰራሩ እንሄድ። መልካም ቆይታ። እሺ ወደ አሰራሩ ስንሄድ በተቻለኝ አቅም ቀስ ብዬ ነው ለማስረዳት የምሞክረው። ይሄ ስራ ከዚህ ቪዲዮ በፊት በፊት የሰራሁት ነው። ለንግድ ይሆናል ለማጆችም ይሆናል ብዬ የሰራሁት ነው። በይህንኑ ነው የማሳያችሁ እጅግ በጣም ቀላል ስለሆነ፣ ጀምራችሁ ደግሞ ጀማሪዎች ሆናችሁ እየተለማመዳችሁ የሆነ ውጤት ያለው ስራ ስትሰሩ በጣም ስለሚያስደስት ሞራል ስለሚሰጥ ሌላ ተጨማሪ ስራ ስለሚያስችል ይህንን ነው የማሳያችሁ። በመጀመሪያ ግን አንድ እህት ሰንሰለት እንዴት እንደሚሰራ አሳይኝ ብላኝ ነበረ እሱን አሳያለሁኝ። በተጨማሪ ደግሞ ለነግራችሁ የምፈልገው ጀማሪ ከሆናችሁ በጣም እጅግ በጣም የተለያየ አይነት ቁጥር ያላቸው ክሮሼቶች አሉ። እንደምታዩት እኔ የተለያየ አይነት ነው ያለኝ። መጠናቸው የክሮቹ ወፈር ሲል የኪሮሽ መጠኑም በጣም ከፍ ከፍ እያለ የሚሄድ ክሮሸቶች አሉ። ክሮቹ ደግሞ ቀጫጭን ሲሆኑ እንደዚህ በጣም ትንንጥዬ የሆኑ የኪሮሽ መጠኖች አሉና ይህንን እንደ ትምህርት ውሰዱት። ክር ስትገዙም ክሮቹ ወረቀት ላይ አብሶ፣ በውጭ ሀገር ያላችሁ አሁንም ሀገር ቤት ላይ ተጀምሯል። ክሮች እዚህ ወረቀት አላቸው። የኪሮሽ መጠናቸው በተለያየ ቋንቋ ቢሆንም ኪሮሽና ቁጥሩን ስለሚያደርጉበት ኪሮሽ አይታችሁ ቁጥር ካለበት የኪሮሽ መጠኑ ነው የሚናገረውና አሁን ሰንሰለት እንዴት እንደሚሰራ ቀስ ብዬ ላሳያችሁ። ጀማሪ ለሆናችሁ ነው ይሄ ቪዲዮ እንደዚህ ክራችንን እንይዛለን። አንድ እንደዚህ እጃችን ላይ እናዞርና እንደዚች አድርገን እችኛዋን በመሃላ በኩል እንደዚህ በኪሮሻችን እናሳልፋታለን። ከዛ እቺ ትንሿን እንደዚህ ቋጠር አድርገን ስንይዛት እንደዚች ሸምቀቆ ነገር ትሰጠናለች። ከዛ ይሄንን እችኛዋን እንደዚች ይዘን አንድ፣ ሁለት፣ ሶስት፣ አራት፣ አምስት እንደዚህ እያደረግን ሰንሰለት የምንሰራው አንድ እህት ስለጠየቀች ነው። ይህንን ማሳየት የፈለግኩት ሰንሰለት እንዴት እንደሚሰራ አሳይኝ ስላለች ደግሜ ይህንኑ ላሳይ። አንድ ጊዜ እርግጠኛ ነኝ አትሰለችውም፣ የጀማሪ ስራ ስለሆነ ጣታችን ላይ ይህንን እንደዚህ እንይዝና አንድ እንደዚህ አሳልፈን ከጣታችን ላይ አውጥተን በመሀሉ በኩል ካለ ኪሮሽ፣ ከፈለጋችሁ በእጃችሁ ብቻ እንደዚህ ስታደርጉት ሸምቀቆ እንደዚህ ይሰጣችኋል። ከዛ ኪሮሻችሁን በዚህ ጋር አሳልፋችሁ ይሄን እንደዚህ፣ አንዳንዱ እንደዚህ የሚጠቀልል አለ። እኔ እንደ ልምድ ሆነብኝ፣ እንደዚህ አንድ ብቻ ነው የማደርገው። ጠቅልላችሁም እንደዚህ ይዛችሁ መስራት ትችላላችሁ። ከዛ አንድ ሁለት ሶስት አራት እንደዚህ እያደረጋችሁ እጃችሁን ማለማመድ ትችላላችሁ በሰንሰለት ለጀማሪ ለሆናችሁ ቀጣይ ደግሞ የማሳያችሁ ክብ ዳንቴል እንደዚህ ለመጀመሪያ ጊዜ እንዴት መለማመድ እንዳለብን ለማሳየት ነው እሱን የምናደርገው ልክ ሰንሰለቱን ስንሰራ ሸምቀቆ እንደሰራ ነው እችኛዋን ክር ትንሽ እችን ታክል ረዘም አድርገን ጣታችን ላይ እንደዚህ እናሳልፍና እችኛዋን አነስ ያለችዋን ክር በክቧ ውስጥ እንደዚህ እናሳልፋታለን። ከዛ ይሄንን እንደዚህ ረጅሙን እንዳያዝን ክቧን እዚችኛዋ ላይ እናስተኛታለን። በግራ ጣታችን ላይ ባለችዋ ላይ ማለት ነው። ከዛ ትንሽ እንደዚህ ጎተት ስታደርጉት እዚህ ጋር የክብ ቅርጽ ይሰጣቸዋል። እንደዚህ ምን ታደርጋላችሁ? እንደዚህ ስትይዙት ሁለት ክር እዚህ ጋር ይመጣላችኋል። በመሀለኛዋ በኩል እንደዚህ ታሳልፉና እጅን እንደዚች ጎትታችሁ ታመጣላችሁ። ከዛ እዚችሁ ላይ ሰንሰለት እንሰራለን፣ እንደዚህ አንድ፣ ሁለት፣ ሶስት። ይሄ በእጅ ስራ ክብ ዳንቴል በምንሰራበት ሰዓት እንደ አንድ ድርብ ክሮሼት ነው የሚቆጠረው። ከዛ ይህንን ኪሮሻችንን እንደዚህ አድርገን ይሄኛውን ክር እንጠልፍና እዚች ክባ ውስጥ እንደዚህ አሳልፈን ይሄኛውን እንደዚህ ሳብ አድርገን እናመጣለን። ከዛ ሙሉን ሁለቱን ብቻ እንደዚህ አድርገን እናሳልፋለን። ከዛ እችኛዋን አንድ እንደዚህ ስናሳልፍ አንድ ድርብ ክሮሼ የተሰጠን ማለት ነው። ከዛ አሁንም እንደዚህ ክሮሻችንን እናሳልፋለን። በክብ ውስጥ እንደዚህ አድርገን እናሳልፍና እንደዚህ ስናመጣ ኪሮሻችን ላይ እንደዚህ አንድ ሁለት ሶስት ይሰጠናል። ቀስ ብለን እንደዚህ ሁለቱን ብቻ እናሳልፋለን። ከዛ እዚህ ላይ ሁለት ይቀራል። ከዛ ሁለቱንም አንድ ላይ ደግሞ እንደዚህ እናሳልፋለን። ተመሳሳይ አንድ ከዛ ከውስጥ እንደዚህ አድርገን እናሳልፋለን። እዚህ ሶስት አሁንም ይመጣልናል። ሁለቱን ብቻ ኪሮሻችንን እንደዚህ አድርገን እችኛዋን በዚህ ቁልፍ ምን ያለች አለች አይደለ? ኪሮሻችን በሷ ክሩን ሳብ እናደርጋለን። እንደዚህ ይመጣልናል። ይሄንኑ እንደዚህ አድርገን ድርብ ክሮሼት የሚባሉትን እንደዚህ ያደረግን እዚህ ድረስ ክብ እንሰራለን። አስራ ሁለት ጊዜ ነው እንደዚህ ያደረኩት። እቺ መጀመሪያ ላይ ያለችዋ ክር አለች አይደለ፣ ይሄ ረጅሙ እየሰራንበት ያለው ሳይሆን እችኛዋ መጀመሪያ የቋጠርናትን። እንደዚህ እችኛዋን እንደዚህ እንይዝና ይሄን ስንጎትተው እቺ ትንሿን ክር ማለት ነው እንደዚህ ሽምቅቅ አድርጋ ክብ ትመጣለን አለች፣ አያችኋት። ከዛ እችኛዋን እኔ አስራ ሁለት ነው ያደረኩት ለመለማመጃ ስለሆነ እንደዚህ ከመጣላችሁ በኋላ ትፈቱታላችሁ፣ ትሰራላችሁ፣ ትፈቱና ትሰራላችሁ። እየደጋገማችሁ ሳትሰለችሁ ለመስራት ሞክሩ። ከዛ እዚች ጋር የመጀመሪያ ሶስት ሰንሰለት የሰራንባት ቦታ እንደዚች እናደርግና በኪሮሻችን አሳልፈን እችኛዋን ክር እንደዚህ ስበን አያቸዋት፣ እዚች ጋር ትመጣለች። ከዛ እዚህ ጋር በሁለት ጣታችሁ አንድ ከኋላ አንድ ከፍለፊት እንዴት ይይዙትና እችን እንደዚህ ስትጠልፏት እንደዚህ ቆንጆዬ ክብ ትመጣላችኋለች። ልክ እንደ ድሮ ሀገር ቤት ስንለማመድ፣ አክስቴ ስታለማምደኝ እንደዚህ እንደዚህ አድርጋ ከዛ በዚህ ውስጥ እያደረግሽ ነበረ ስሪ የምትለኝ። ያው እያደግን ስንመጣ ደግሞ ሌላ ትምህርት እየተማርን እንደዚህ አይነት ስንሰራው፣ ጠረጴዛ ላይም ስናደርገው፣ ልጥፍ ያለ ዳንቴል እዚህ ጋ በጣም ጉብ ያለ ይሆንልናል። ከዚህ በኋላ ይህንኑ ለመቀጠል ከፈለጋችሁ እዚሁ ላይ አንድ ሁለት ሶስት ሰንሰለት እንደዚህ ታደርጉና እዚቹ ቦታ ጋ አያችሁት፣ እዚች ጋ ቀዳዳለች አይደለ? እዛችሁ ላይ እንደዚህ ኪሮሻችሁን ታሳልፉና በዚህ ቆል መመባለችሁ ክራችሁ ሳብ አድርጋችሁ ስታመጡት ኪሮሻችሁ ላይ እንደዚህ አንድ ሁለት ሶስት ይሰጣችኋል። ከዛ እሷን እንደዚህ ሳብ አድርጋችሁ ሁለቱን ብቻ ታሳልፋላችሁ። ሌላ ሁለት ይቀራል። እሱን አጠቃላይ እንደዚህ ስትወስድ ውስጥ አንድ ድርብ ክሮሼት መጣልን ማለት ነው። ከዛ አንድ ሰንሰለት ቀጥሎ ደግሞ እዚች ጋር ሹሩባ የሚመስሉ ነገሮች አሉ አደለ? እዚጋ ይታያቸዋል። እነሱ ላይ በእያንዳንዱ ላይ ማለት ነው አንድ ሰንሰለት ሁለት ድርብ ክሮሼት እያደረግን አንድ ተመሳሳይ ቅድም እንደሰራ ነው። ከዛ አሁንም እንደዚህ አድርገን አንዱ ቦታ ላይ ሁለት ከዛ አንድ ሰንሰል፣ አንዱ ቦታ ላይ ሁለት አንድ ሰንሰል እያደረግን እንሄዳለን። ዙሩንም ስንገጥም ልክ እዚህኛዋ ጋ እንደገጠምናት እያደረግን እንደዚህ አይነት ይሄ ዳር ዳሩን ሳይሆን የዚህ አይነቱን ፎርም በቃ በትልቁ የፈለጋችሁት መጠን ድረስ እየሰራችሁ መሄድ ትችላላችሁ። የዚህን ቪዲዮ ፒን አድርጌ ኮመንት መስጫው ላይ አስቀምጥላችኋል። ሌላ አንድ ተጨማሪ እችኛዋ ክቧ እንዳለች ድርብ ክሮሼቱ ከበድ የሚላችሁ ከሆነ በነጠላ ክሮሼት የሚባል አለ። ነጠላ ክሮሼት እሱን ላሳያችሁ። እንደ መለማመጃ አንድ ብቻ ሁለት ብቻ አንድ ሰንሰል አንደኛውን ብቻ ሰጥቻችሁ ከመለማመዳችሁ ሌላ ሶስተኛ ስራ ደግሞ ላሳያችሁ ልክ እንደ ቅድሙ ክራችን እንደዚያ አድርገን አሳችን ላይ እንደዚህ አሳልፈን በዚች ውስጥ እናሳልፋለን። ከዛ እች አነስ ያለችዋን ወደዚች ጋር አድርገን እንደዚህ ኪሮሻችንን እንስብና አንድ ሰንሰለት እንሰራለን። ነጠላ ክሮሽት የሚባለው ይሄ አንዳንድ አንድ ብቻ እንደዚህ ሳይጠለፍ የሚሰሩ ስራዎች አሉ አይደለም። አዲስ ስለሆናችሁ ገና ብዙ አይነት ልምድ እየለመዳችሁ ትሄዳላችሁ። ከዛች አንድ ሰንሰለት እዚች ጋር ካደረግን በኋላ ኪሮሻችን እንደዚህ እናሳልፍና አንዴ እንደዚህ ሳብ አድርገን ከዛ መልሰን ይህንን እዚህ ጋር ነው የምናሳልፈው። ከዛ አሁንም አንድ በዚህ ጋር እናሳልፋለን። ኪሮሻችን እንደዚህ አድርገን ያንን ክር እንስብና ሁለተኛ እንደዚህ እንስባለን። ተመሳሳይ አንድ በክባ ውስጥ እንደዚህ እናሳልፋለን። አንድ እንደዚህ እናደርግና ከዛ ይሄኛውን እንደዚህ እናሳልፋለን። ይሄ ከሚገባው በላይ ቀላለው። ነብሷን ማራክስቴ እንደዚህ ያደረገች ነበር ያስተማረችኝ። ከዛ አሁንም በተመሳሳይ አንድ እንደዚህ ኪሮቻችሁን አሳልፋችሁ ይሄን ትስቡና እንደዚህ አሁንም ተመሳሳይ እንደዚህ። ክብ ስትሰሩ መሀሎቹ ላይ ማለት ነው። አያችኋት እንደዚህ ትመጣላችኋለች። ከዛች ትንሿን ክር ሳፕ ስታረጉት ይሄ እንትኑ ክቧ ትመጣላችኋለች። ምንጊዜም እንደዚህ እዚህ ክቧ ቦታ ላይ ስትሰሩ ከስምንት ያላነሰ ቢሆን ጥሩ ነው። እዚህ ክብ ስንገጥም ቆንጅዬ ሆኖ እንዲገጥምልን ማለት ነው። ስምንት አስር አስራ ሁለት ሙሉ ቁጥር እያረጋችሁ ማለት ነው። ከዛ እዚህ መጨረሻዋ ጋር ስትደርሱ የመጀመሪያ አንድ ሰንሰል የሰራንባት ቦታ ላይ እንደዚህ ኪሮሻችንን አሳልፈን ክራችንን እንጠልፍና አምጥተና ትችኛዋን መልሰን እዝቹ ጋር እንደዚህ እናሳልፋታለን። ከዛ አሁንም በተመሳሳይ አንድ ሰንሰለት እንደዚህ አድርገን እዝች ተመሳሳይ ቦታዋ ላይ ሌላ እንደዚህ አንድ እናሳልፋለን። ኪሮሻችንን መልሰን እችን ክሯን እንስባትና አያቸት ሁለት ትሆናለች። ያኛው ሶስት ነበር። ይሄ ሙሉን አንድ ጊዜ እንደዚህ ታሳልፉታላችሁ። ከዛ አንድ ሰንሰለት ትሰሩና ቀጥሎ ያለው ላይ ደግሞ ተመሳሳይ አንድ እንደዚህ እዛች ተመሳሳይ ቦታ ላይ ሁለተኛ ትሰሩና አንድ ሰንሰለት ካሳልፋችሁ በኋላ እች አንዷን ሰንሰለት ቀጥሎ ያለው ላይም ነጣላክ ክሮሼታችንን እንደዚህ አድርገን ከዛ እዛችሁ ጋር እንደዚህ አድርገን እናሳልፋለን ተመሳሳይ ቦታ ላይ ክሮሻችንን አሳልፈን ክራችንን ጠልፈን እናመጣና እንደዚህ፣ ከዛ አንድ ሰንሰለት እንደዚህ ያደረግን ይሄን ሙሉን እንስራና ከዛ ክቧን እንደዚህ ስንጨርስ እዝች ጋር የመጀመሪያ አንድ ሰንሰል የሰራንባት ቦታ አለች አይደለ? እዝች አንዷን ሰንሰል ላሳያችሁ በድጋሚ። እንደዚህ አንዷን ሰንሰል ከሰራን በኋላ እዚች ጋር ሄደን እንደዚህ እናገናኛታለን። እንደዚህ ቆንጅዬ ክብ ይሰጠናል። ከዛ አንድ ሰንሰለት እንሰራና ዙሩን ስንጨርስ ግራ እንዳይገባን ከቻላችሁ፣ ያው ስትጀምሩ ሙሉ ማቴሪያል ያለው የምትገዙት በእኛ ጊዜ በጣም ነበር። እዚጋ ክቡን ስንጨርስ ስለማመድኔ እዚ ጋር እምታታ ነበረ፣ የቱ ጋር ነበረ የጀመርኩት የሚለው አሁን ላይ ኦንላይን በተለያየ የክር መሸጫ ቦታዎች እነዚህ ቁልፎች ስላሉ እሷን እንደዚች የመጀመሪያ ስንሰል የሰራችሁባት ቦታ ጋር እንደ ምልክት በዚች ጋ ማስያስ ትችላላችሁ። እንደዚህ ከዛ ዙሩን ስትጨርሱ እቺ ምልክት ትሆናችኋለች። በርካሽ ነው የሚሸጡት፣ በሳንቲም ደረጃ አስር አስራ ሁለት እያደረጉ ማለት ነው። ከዛ እዝች ጋ አንድ ሰንሰለት አሁን ሰርተናል አይደለ እዛችሁ ተመሳሳይ ቦታ ላይ እዝችኛዋ ጋ። ነጠላ ክሮሼት እንደዚህ እንሰራለን። አንድ አይደለ ቅድም ያደረግነው አሁን ሁለት አድርገን እዛችሁ ቦታ ላይ እንደዚህ ሶስት ይሆንልናል። አንድ ከዚች ጋር ከሰራና ጥቀበ ማነው እቺን መቆንጠጫዋን የሚባለው ቁልፍ ማስያዣ የምትመስለዋን ነገር ካደረግን በኋላ ሶስት ይሆንልናል። ከዛ አንድ ሰንሰለት ታደርጉና እዚህ ጋር ሁለት የሰራነው አለ አይደለ የመጀመሪያዋ ላይ እዚች ሰንሰለት ማን ነው ሹሩባ የምትመስል ያለችባት ቦታ ጋ እንደዚህ ታስገቡና አንድ እንደዚህ አሳልፋላችሁ። ቀጥሎ ያለችው ጋ ሁለት ጊዜ አንድ፣ ሁለት እንደዚህ ሶስት ይሆንላችኋል። ከታች ሁለት ነው፣ እዚህ ጋር ሶስት ይሆንላቸዋል። ከዛ አንድ ሰንሰለት እንሰራለን የመጀመሪያዋ ላይ አንድ ነጠላ ክሮሼት እንደዚህ እናድርግና ቀጥሎ ያለችው አሹሩባ ላይ ደግሞ ሁለት ጊዜ እንደዚህ ነጠላ ክሮሼት እናደርጋለን። ሶስት ይሆንላችኋል። ከዛ አንድ ሰንሰለት እዚች ሁለት አሉ አይደል? እነዚህ ነጠላ ክሮሼቶቹ የመጀመሪያው ላይ አንድ ነጠላ ክሮሼት፣ ቀጥሎ ያለው ላይ ደግሞ ሁለት እንደዚህ እንደዚህ 3 ይሆናል። ከዛ አንድ ሰንሰለት ሰንሰለት የምናደርግበት እንዳይ ጎደጉድብን ነው። ይሄ ለተለማማዦች በጣም አሪፍ ስራ ነው፣ ምንም ሳይጎደጉድ ይሄ ክቡ ረጅም እንደዚህ ክብ እየሆነላችሁ አሪፍ እየሆነ ይሄዳል። ይህንን እንደዚህ ያደረጋችሁ እጃችሁን አለማምዱት። የመጀመሪያው በድርብ ክሮሼት ያሳየኋችሁን ቪዲዮን በድጋሚ ኮመንት መስጫ ላይ ፒን አደርግላችኋለሁ። እየሰራችሁ እየሰራችሁ ስትሄዱ ይሄኛው ቁጥሩ እየጨመረ እየጨመረ የመጀመሪያዋ ላይ ሁለት ሁለት እያደረግን ነው የምንሄደው። እዛ ላይ በደንብ አስረድቻለሁኝ። ከዛ መጠኑን እያሳደጋችሁ ትሄዳላችሁ። ከዛ ሰንሰለት እንዴት እንደሚሰራ ስላሳየኋችሁ እዚህ እዚች ጋር ስትደርሱ ሰንሰለቱንም እያደረጋችሁ ትሰሩታላችሁ። ያው እጅ ስራ እንደሚታወቀው በጣም ትዕግስት የሚጠይቅ ስራ ስለሆነ እጅን ከፈለጋችሁ አምስት ስድስት ሱር ከሄዳችሁ በኋላ ትፈቱታላችሁ ድጋሚ ሊጎደጉድባችሁ ምናምን ይችላል። የመጀመሪያችን ስለሆነ ተስፋ እንዳትቆርጡ፣ መበላሸት የተለመደ ነው። ምንም ነገር ስንጀምር ፐርፌክት ሆነን የምንጀምረው ነገር የለም። ይበላሻል፣ ይፈታል፣ ድጋሚ እንሰራለን። ሳይጎደጉድባችሁ ለመስራት ከፈለጋችሁ ትክክለኛ ኪሮሽ እና ክራችሁን ስትገዙ፣ ውጭ ሀገርም ኢትዮጵያ የሚያላችሁ በኢትዮጵያው ክር ይሄ ወረቀት ላዩ ላይ የኪሮሽ ቁጥር ሳይኖረው መለማመድ የምትፈልጉ ከሆነ አንድ ነጥብ አምስት ኪሮሼት ነው። አብዛኛውን የኢትዮጵያ ክርች ቀጭማ ክር የሚሰራባት በሱ መጀመር ትችላላችሁ። ግን የውጩን ክር ላዩ ላይ የኪሮሽ ቁጥር ካለው በራሱ ላዩ ላይ በተጻፈው ቁጥር ከጀመራችሁት ጎደጎደብኝ ወይንም እንደዚህ በጣም ዝርግት አለብኝ አትሉም። በራሱ ስለሚሄድ ቁንጭ የሆኑላችሁ ነው የሚወጣው። ተጨማሪ ለነግራችሁ የምፈልገው ደግሜ ትግስት ስለሚጠይቅ እጅ ስራ ጊዜ ወስዳችሁ ተለማመዱ። በእርግጠኝነት ትችላላችሁ። እኔም አንድ ሳምንት ፈሽቶብኛል መሰለኝ በትክክል እንደዚህ ክብ ነገር እንዲመጣልኝ። እጅ ስራ አክስቴት ስታስተምረኝ እየተለማመድን እየተለማመድን ነው ምንም ነገር ፐርፌክት የሚመጣልን። አሁንም እኔ በጣም ማልችላቸው ከሚገባው በላይ ብዙ አይነት እጅ ስራ እጅ ስራዎች አሉ ቁም ነገር ማልችላቸው ምንም በጣም ሞክራለሁ የማይሳካልኝ ዲዛይኖች አሉ። እምንችለውን ግን እየደጋገምን ስንሰራ ጥሩ ይሆንልናል በድጋሚ ቻናላችንን ሰብስክራይብ አድርጉ ሼር አድርጉ አስተያየት ካላችሁ ኮመንት መስጫ ላይ በጨዋ ደንብ መስጠት ትችላላችሁ ጥያቄም ካላችሁ በእጅ ስራ ዙሪያ ቪዲዮ ላይ በደንብ ያልገለጽኩላችሁ ነገር ካለ ኢትዮ ክሮሼት ስሙን እጽፍላችኋለሁ ኢንስታግራም እና ፌስቡክ አካውንት ስላለኝ እዛ መታችሁ ጻፉልኝ። ጊዜ ካለ እንደውዬ አስረዳችኋለሁኝ፣ ወይንም በጽሁፍ በቮይዝ ለማስረዳት እሞክራለሁኝ። በተመቻችሁ ሰዓት ጻፉልኝ። እኔ ደግሞ ዘግየት ካልኩኝ ተረዱኝ። ምናልባት ቴክስቶች ምናምን በስተውብኝ ላልመልስ ይችላለሁኝ። ግን ማንኛውንም ቴክስት ከጻፋችሁ ለመመለስ በጣም ዝግጁ ነኝና አመሰግናለሁኝ። ሀሙስ በሌላ ቪዲዮ እንገናኝ። አርብና እሁድ እንደ ሁልጊዜው ላይቭ ፕሮግራም ስላለን ጎራ በሉ እንላለን። እዛ ላይ መጠየቅ የምትፈልጉን ስለ ቻናላችን ምናምን እንወያያለን። አዲስ በሮችን ካላችሁ ብቅ በሉና ቤተሰብ፣ እዛ ምንድ ነው የሚባለው መደማመር ትችላላችሁ። አመሰግናለሁኝ። ባላችሁበት ሰላም፣ ጤና፣ ፍቅር እንመኝላችኋለሁ። ሰላም።